ግንቦት 23 የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። ከዘመዶች የወገን የሚሆኑትን ከኔ ጋር ያመኑ አንድሮኒቆስንና ዩልያንን ሰላም በሉ። ቀደም ሲል ክርስቶስን እንዳገለግሉ ሐዋርያት ያውቋቸዋል። በክርስቶስ ወንድሜ የሆነውን አምጵልያጦስን ሰላም በሉ። የክርስቶስን ሥራ በመሥራት የምንተባበረውን ሩባኖስን ወዳጄ ስንጣክንንም ሰላም በሉ። በክርስቶስ የተመረጠውን ኤጤሌንን ሰላም በሉ። እነ አርስጣቦሎስንም ሰላም በሉ። ከዘመዶቼ ወገን የሚሆን ሄሮዲያናን ሰላም በሉ። በንርቃሶስ ቤት ያሉትንና በክርስቶስ ያመኑትን ምእመናን ሰላም በሉ። የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት ወንድሞቻችን ሆይ፣ እናንተስ የጌታችን ኢየሱስ ክርስቶስ ሐዋርያት መጀመሪያ ያስተማሯችሁን ቃል አስቡ። በኋላ ዘመን ልቦናቸው የወደደውን የሚያስተምሩና በእነርሱ ኀጢአት ሌላውን የሚያስቱ ዘባቾች እንደሚመጡ ነግረዋችኋልና። በኀጢአታቸው የሚለያዩና ልቦናቸው በወደደው የሚያስቱ፣ መንፈስ ቅዱስም ያላደረባቸው እነዚህ ናቸው። ወንድሞቻችን ሆይ እናንተ ግን በተቀደሰች ሃይማኖት እራሳችሁን አንጹ፣ በመንፈስ ቅዱስም ጸልዩ በእግዚአብሔር ፍቅር ራሳችሁን ጠብቁ። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ተስፋ አድርጉ። በኀጢአቱ ምክንያት የምትዘልፉት አለ፣ የምትመሩትም አለ፣ ከእሳት የምታድኑትና የምትታደጉት አለ፣ ፈርቶና ተጸጽቶም የሚድን አለ። የቀደመ በደላቸውንም ጠልተው የዝሙት ርኩሰት ልብሳቸውን የጣሉ አሉ። ሳትሰናከሉም እንዲጠብቋችሁ በክብሩም ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ መድኃኒታችን እግዚአብሔር ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን አሜን። የሐዋርያት ሥራ። ከእነዚያም ቀኖች በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። ከደቀ መዛሙርትም በቂሳርያ አብረውን የመጡ ነበሩ። ሄደንም ከመጀመሪያዎቹ ደቀ መዛሙርት ወገን ከሆነው በቆጵሮስ በሚኖረው በምናሶም ቤት አደርን። ኢየሩሳሌም በደረስንም ጊዜ ወንድሞቻችን በደስታ ተቀበሉን። በማግስቱም ጳውሎስ ከኛ ጋር ወደ ያዕቆብ ገባ፣ ቀሳውስትም ሁሉ በዚያ ነበሩ። ጳውሎስም ሰላምታ ካቀረበላቸው በኋላ በእርሱ ሐዋርያነት እግዚአብሔር በአሕዛብ ያደረገውን ሁሉ ነገራቸው። እነርሱም ሰምተው እግዚአብሔርን አመሰገኑ እንዲህም አሉ፣ ወንድማችን ሆይ ከአይሁድ መካከል ያመኑት ስንት አእላፋት እንደሆኑ ታያለህን? ሁሉም ለኦሪት የሚቀኑ ናቸው። ነገር ግን የማይሆነውን እንደምታስተምር፣ የሙሴንም ሕግ እንደምታስተዋቸው በአሕዛብ መካከል ያሉ ያመኑ አይሁድንም ልጆቻቸውን እንዳይገርዙ የኦሪትንም ሕግ እንዳይፈጽሙ እንደምትከለክላቸው ስለ አንተ ነገሯቸው። አሁንስ ምን ይሆን? ህዝቡ ወደዚህ እንደመጣህ ይሰሙና ይሰበሰቡ ይሆናል። ስለዚህ ይህን የምንልህን አድርግ። ብጽዕት ያላቸው አራት ሰዎች በእኛ ዘንድ አሉ። ይዛቸው ሄድ ከነርሱም ጋር ራስህን አንጻ፣ ራሳቸውንም እንዲላጩ ስለ እነርሱ ገንዘብ ክፈላቸው። የሚያሙህም በሐሰት እንደሆነ አንተ የኦሪትን ሕግ እንደምትጠብቅ ሁሉም ያውቃሉ። ስለሚያምኑት አሕዛብ ግን እርም ከሆነውና ለጣዖታት ከሚሰውት ከዝሙት ሞቶ የተገኘውንና ደምን ከመብላት እንዲከለከሉ እኛዘናል። ያን ጊዜም ጳውሎስ ሰዎቹን ይዞ በማግስቱ ከነርሱ ጋር ነጻ የመንጻታቸውንም ወራት መድረሱን ከነገራቸው በኋላ ሁሉም እያንዳንዳቸው መስዋዕት ያቀርቡ ዘንድ ወደ ቤተ መቅደስ ይዟቸው ገባ። የሉቃስ ወንጌል ስለ ሰባው መልክተኞች መመለስ እነዚያም ሰባው ደስ ብሏቸው ተመለሱና አቤቱ አጋንንት እንኳን በስም ተገዙልን አሉት። እርሱም እንዲህ አላቸው ሰይጣንን ከሰማይ እንደ መብረቅ ሲወድቅ አየሁት። እንሆ ጊንጦችና እባቦችን የጠላትንም ኃይል ሁሉ ትረግጡ ዘንድ ሥልጣንን ሰጠኋችሁ፣ የሚጎዳችሁም ነገር የለም። ነገር ግን አጋንንት ስለ ተገዙላችሁ በዚህ ደስ አይበላችሁ፣ ግን ስማችሁ በሰማያት ስለ ተጻፈ ደስ ይበላችሁ። በዚያች ሰዓትም ጌታችን ኢየሱስ በመንፈስ ቅዱስ ደስ አለው፣ እንዲህም አለ፦ የሰማይና የምድር ጌታ አባት ሆይ ይህን ከአዋቂዎችና ከአስተዋዮች ሰውረህ ለሕፃናት ስለ ገለጥከው አመሰግንሃለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲሁ ሆኖአልና፣ ሁሉ ከአባቴ ዘንድ ተሰጠኝ። ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፤ አብም ማን እንደሆነ ከወልድ በቀር የሚያውቅ የለም። ወልድ ግን ለወደደው ይገለጥለታል። ተመልሶም ደቀ መዛሙርቱን ለብቻቸው አድርጎ እንዲህ አላቸው፣ እናንተ የምታዩትን የሚያዩ ዐይኖች ብፁዓን ናቸው። ብዙ ነቢያትና ነገሥታት እናንተ የምታዩትን ሊያዩ ተመኙ አላዩምም፣ እናንተ የምትሰሙትንም ሊሰሙ ተመኙ አልሰሙም። ስንክሳር፣ ቅዱስ ዮልዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚች ቀን ሐዋርያ ቅዱስ ዮልዮስ አረፈ። የዚህም ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስም መረጠው፣ ከሰባ ሁለቱ አርድዕትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከእርሳቸውም ጋር ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት ባንብረተ እድ ኤጲስቆጶስነት ሹመው ከእንድራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱ ዛሬ አረፈ። እንሆ የከበረ ሐዋርያ ጳውሎስም እኒህን ሐዋርያት በሮሜ ክታቡ እንድራኒቆስንና ዮልዮስንም ሰላም በሏቸው ሲል አስታውሷቸዋል ለእግዚአብሔርም ምስጋና ይሁን እኛንም በአባቶቻችን ሐዋርያት ጸሎት ይማረን በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን